ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ትናንትና ብሩኬ ከበድ ያለ ውሳኔ፣ ከምን ጊዜውም የከበደ ውሳኔ ነው የወሰነው እና ሐይሚዬን ከዚህ በኋላ ራስሽን ችለሽ ኑሪ እኔ እናንቺ ከዚህ በኋላ በምንም አይነት ነገር አንገናኝም እያለ ብቻ ብዙ ነገር ሲናገር ነበረ እና እሷም ግራ ተጋብታ አትሄድም እያለችው ነበረ ለምን ይሄንን አለ ካላችሁ እንደሰማሁት ከሆነ እንግዲህ እኔ በእርግጥ ከእነሱ አንደበት ካልወጣ የሰወሬ እኔ አመኜ እንትን አለም። ነገር ግን ምንድን ነው የሚሉት ልጆቹ ቴዲ በተደጋጋሚ ቤት እየመጣ ነው ቤት ሲመጣ ደግሞ እሷ ፈቅዳለት ነው የሚመጣው እያሉ ነው ያሉት። ማለት ነው እና የተወሰኑ ልጆች እንግዲህ ሐይሚዬ ላይ ነው ብዙ ነገር እያሉ የሚገኙት። ሐይሚ ስለፈቀደችለት እንጂ ሐይሚ ባትፈቅድለት፣ ሐይሚ አትምጣ ባትለው በፍጹም ቴዲ ቤት ውስጥ እየደጋገመ ሊመጣ አይችልም። ስለዚህ ቡራጋ ምንም አይነት ጥፋት የለም ምን ያደርጋት እያሉ አሁን ማለት ነው። በሰው መፍረድ አይቻልም። በነገራችን ላይ አሁን ሐይሚ ና የምትለው ለምንድን ነው ህይወቷን እንዲበጠብጠው እንዲበጠብጠው እንጂ ምንም የሚያደርግላት እኮ ነገር የለም ትሄድ እዚህ ጋር። ስለዚህ እኔ ሐይሚ ና ብላው ነው ብዬ በፍጹም አላስብም። እና አንዳንድ ጊዜ ማለት ነው ቤተሰብ የሆነ እንዴት ነው ቆም ብለን እያሰብን ብንፈርድ ጥሩ ነው። አንደኛ እውነት እውነት እንነጋገር ከተባለ ማለት ነው ወንድ ልጅ ችግር የለበትም፣ ወንድ ልጅ ችግር የለበትም። ሴት ልጅ ናት የምትሰበረው፣ ሴት ልጅ ናት የምታዝነው። እውነት ነው የምልህ። አሁን ትናንትና ሐይሚን ብሩኬ እንደዛ ተናግሯት ጥሏ ሲሄድ ምን አይነት ስሜት ነው የተሰማችሁና እኔ በጣም ተሰምቶኛል፣ በጣም ማለት ነው። ምክንያቱም አንዳንድ ጊዜ በማታውቁት ነገር በህይወታችሁ ሌሎች ሰዎች ገብተው ዝብርቅርቁን ሲያወጡት ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። ሁለተኛ ቡራሁን ምንድን ነው እኔ ለቡራ የምለው ነገር ምንድን ነው? በትዕግስት ለምንድን ነው የማትነጋገሩት ሁለታችሁ ብቻ ማለት ነው። አሁን ያቺ ልጅ ቴክስት ታደርግልኛለች ምናምን ቴክስት ምናምን እያለ ነበር። እና ሲቀጥል ከልጅቷ ጋር ምንም መመላለስ አያስፈልግም። ምንም ለምን ብሎ ካታደርጋትም ብሎ ከአድርገህ ተገላገል። ምን ትሰራልሃለች? አሁን ሀይሚ ጋርም ጥርጣሬ አለ። አንተም በጎን ደግሞ እሷን ትጠረጥራታለህ። በፍጹም እንደዚህ መሆን የለበትም። ስለዚህ ይቺ ልጅ የመጣችው ህይወትህን ልትዘበራርቅ ነው። እራሱ ቴዲ እሷ ልካው ነው የመጣው እሷ ልካው ነው የመጣው እና ቴዲ ምንድን ነው ያለው? እኔ ሰላም ልፈጠር ነው የሄድኩት፣ ይቅርታ ልጠይቀው ነው፣ ነገሮችን ለመፍታት ነው። ታሞም ነበር የሄድኩት። እሱ ግን በሌላ ነገር ነው እንትን ያለኝ። ከሀይሚ ሀይሚን እየጎዳት ነው። ሀይሚን ለሀይሚ ያስቦላት አይደለም። ሲቀጥል ቴዲ ለሀይሚ ያስቦላት አይደለም። እና እነዚህ ልጆች ህይወታችሁን ለመበጥበጥ ነው የመጡት። ማንንም ሰው ህይወታችሁ ላይ አታስገቡ። እኔ ለምን እንደሆነ አላውቅም። ማለት ለምን ራሳችሁ አትወስኑ? ብሩኬ፣ አሁን እንዲህ ነው እንዲህ ነው እያላችሁ ሌላ ነገር ከማንሳት ወይንም ደግሞ ጥሎ ከመሄድ ለምንድን ነው ተረጋግተህ ያለውን ነገር መፍታት የማትችሉት? የሆነ ነገር ኮሽ ባለ ቁጥር መለያየት፣ ሮጦ መሄድ፣ ጥሎ መሄድ ምን አስፈለገ? እንደዛ ለምን እንደው ትዕግስት የማይኖራችሁ እንዴ? ፍቅር እኮ ብዙ መስዋዕት ያስፈልጋል፣ ያስከፍላችኋል ብዙ መስዋዕት ማለት ነው። ከዚህም በላይ የሚደርስባችሁ ነገር ሊኖር ይችላል። ስለዚህ ለምንድነው ነው የማትነጋገሩት? ባለፈው እንደዛ ለምንሀት አብሬሽ መሆን እፈልጋለው የሆነ ነገር ቢደርስብሽ እኔ የመንጸጸት አልፈልግም፣ እና እንደዛ ብለክ ለምንሀት ነው ከቤቷ ሄደህ አንድ ላይ መሆን የጀመርከው እና አሁን ደግሞ የሆነ ነገር አየሁ፣ የሆነ ነገር ሰማሁ፣ አንቺ ለእኔ ስሜት የለሽም፣ አንቺ ለእኔ አትጨነቂም፣ የሆነ የራስሽን እንትን ብቻ ነው ብለህ እንደገና እሄዳለሁ። አሁን እሳት ላይ ነው ጥልሃት የምትሄደ። በነገራችን ላይ ሐይሚን እሳት ላይ ነው ጥልሃት የምትሄዱ። እሳቱም አለው ቴዲ ነው። ቴዲ እንደፈለገ ቤት ውስጥ መቶ እንዲረብሻት እንደፈለገ የፈለገውን ነገር እንዲያደርግ እያደረግከው ነው ያለኸው ማለት ነው ቡራ። ስለዚህ እኔ እኔ በዚህ ሰዓት ማለት ነው፣ እውነት ለመናገር እኔ ከሐይሚ ጎን እቆማለሁ ምክንያቱም ህይወቷ እየተበጠበጠ ነው ያለው። እዛ ያች ሌላ ሌላ ነገር ትላለች፣ ከዛ ደግሞ ሄትሄድ ይመጥቷል አላድለ ወንድ ልጅ ምንም ቢሆን ይቋቋመዋል። እውነት ይቋቋመዋል። ወንድ ልጅ ወንድ ልጅ ብዙ ነገርን ማራቅ ይችላል። ያችን ልጅ ማስቆም ይችላል። ብሩኬ ራሱ ይህ የምትልከውን ነገር ለሐይሚ ወሬ ምናምን የሚመላለሰውን ነገር አንተ ጋር ለምን ትጽፋለች? ሲቀጥል ማለት ነው እና ይህችን ልጅ አንተ ከህይወትህ ካላስወጣ ከህይወትህ ኦልሬዲ ወታለች። በእርግጥ ወታለች እኮ ግን ለምን ትጽፋለች? ለምን ማውራት ፈለገች? ለምን እንደ አዲስ ትመጣለች? ስለዚህ ይሄንን ነገር ቡራ ማስተካከል አለብህ ብዬ ነው የማስበው። ከሄዲንም ደግሞ ተረጋግተህ አናግረው። ከዛ ከህይወታችሁ ይውጣ ማለት ነው። ተረጋግተህ እልውስጥ እሳት ገባ ማለት ነው። ይሄ ማን ነው ሄኖክ ሄኖክም አሁን የሆነ ዘራፍ ዘራፍ አስፈላጊ አይደለም። ማንም አያስፈልግም። በቃ እናንተ ለራሳችሁ ራሳችሁ በቂ ናችሁ እና እንደዛ ነው። ሐይሚዬ ደግሞ አይዞሽ፣ ጠንካራ ሁኚ፣ ጎበዙኝ በፍጹም ማንም ቢመጣ፣ ማንም ስላንቺ ቢያወራ፣ ብዙ ነገር ቢባል ማንንም ዳሰሚ። አንዳንድ ልጆች አላችሁ እሷን ትሰበራለች ብላችሁ ስለ እሷ ብዙ ነገር የምትሉ የምትሳደቡ፣ ፎቶዋን የምዘቀዝቁ አላችሁ። እሷ ግን መስሚዋ ጥጥ ነው በነገራችን ላይ እና ስርዓት ቢኖራችሁ አሪፍ ነው ብዬ አስባለሁ። ከቻላችሁ ከቻላችሁ እንዲስማሙ እንደዛ ማድረግ ነው። እኔ ማለት ሐይሚና ብሩኬ መቼም እንደማይለያዩ እርግጠኛ ነኝ። መቼም የሰው ልጅ በህይወት ሲኖር ፈተና ይበዛበታል፣ ይፈተናል። ፈተናውን ደግሞ ያልፋል ማለት እናንተ ደግሞ አንድ ሆናችሁ ነው ማለፍ የምትችሉት እንጂ ሁለታችሁ ተራርቃችሁ ሁለታችሁ ጋር ክፍተት ተፈጥሮ ይሄንን የመጣውን ነገር ማለፍ አትችሉም እና ቡራ መሄድህ እኔ ጥሩ ነው ብዬ አላስብም። ጥሩ ነው ብዬ አላስብም። ቁም ነገር ማለት ነው። አሁን ይሄ አንዳንድ ቃላት በተወራወራችሁ ቁጥር ምናምን ይሄ መሸሹ መጥፎ ነገር መነጋገሩ ምናምን መልካም አይደለም። አሁን ትናንት በስርዓት ነው ያወራት። በእርግጥ ሲያወራት ግን የሚናገራቸው ቃላቶች ግን ትክክል ናቸው ብዬ አላስብም። በቃ ከዚህ በኋላ የራስሽን ህይወት መኖር ትችያለሽ። ራስሽን እንትን በይ፣ በራስሽ ቆሚ ምናምን ያው እሷም ስሜታዊ የሆነ አንዳንድ ነገር ትናገራለች። እሱም እንደዛው ባለፈው እንደዚህ ያልሽኝ ምናምን እያለ ነበር ቴዲ በገባ ሰዓት ማለት ነው። እና አሁን ይሄ ያልሽኝ፣ እንዲህ አልሽኝ፣ እንዲህ አልሽኝ ማለት እራሱ ቃላትን እየደጋገሟችሁ እያጋነናችሁ እንድትሄዱ ነው የሚያደርጋችሁ ማለት ነው። እና በተቻላችሁ አቅም ደግሞ መለኛው ሃብትሽ ተቆጧቸው ማለት ነው። እነዚህ ልጆች እምነት ተቆጧቸው፣ እና አንድ ሆነው ቢያወሩ መልካም ነው ብዬ አስባለሁ። እኔ እንተና ራሱ ቢመጣ አሪፍ ነው። እሱ ራሱ አንድ ምርጥ ልጅ ነው ለማስታረቅ ምናምን የሚፍታህ ማለት ነው። ሚፍታህ ጎበዝ ልጅ ነው። ነገሮች እንዲፈቱ ያደርጋል ማለት ነው። ረጋም ያለ ስለሆነ ማለት ነው። እንግዲህ በፍጼ አልሆነም። ፍጼ የሆነ ነገር ሲናገር አንተ ለእሷ እንዲህ ብለህ ነው እንዲህ ብለህ ነው ስለሚባል ፍፄን ራሱ እንትን እያሉት ነው የሚገኙት በአሁኑ ሰዓት ማለት ነው። ስለዚህ ፍጼ ከመሀላቸው ወጥቶ እስኪ ወንድ ወንድሞቹ ይግቡበት። ይሄንን ነገር እናንተ ቪዲዮ መስራት አይደለም፣ በቤታችሁ ቪዲዮ መስራት ሳይሆን መታችሁ ሁለቱን መቆጣት ነው። አሁን የመለኛው ቤቱ ቪዲዮ ሰርቶ ይለቃል፣ ሀብትሽም ይመጣል፣ ቪዲዮ ሰርቶ ይለቃል ምናምን። ለምን እዚህ ጋር ሳይሆን በውስጥ ነው መምከር ያለባችሁ፣ በውስጥ ነው መቆጣት ያለባችሁ። ከቻላችሁም ደግሞ ሄዳችሁ ተቆጧቸው። እኔ እንደዛ ነው የሚለው። ይህ ቪዲዮ የምሰሩት እኮ ለህዝብ እንዲደርስ እንጂ ሁለቱ ጋር እንዲደርስ አይደለም። ሶ ይህን ነገር ብታስተካክሉ መልካም ነው። እኔ የሰው ወሬ ብዙ ነገር ይባላል ብቻ